የውጭ ምንዛሬ ዋጋ በብላክ ማርኬት አስደናቂና ያልተጠበቀ ደረጃ እየደረሰም እንደሆንም ተግልጽም። በአንዳንድ ቦታዎች ዶላር በጣም ጨመርም። ሪያል፣ ዲናር፣ ድርሃም፣ ፓውንድ አሁን ላይ የውጭ ምንዛሬ ብላክ ማርኬት ሰዎችን እያስደነቀም ይገኛል። የውጭ ምንዛሬ ብላክ ማርኬት ስንት ብር እየተመነዘርም እንደሚገኝ ወቅታዊ የውጭ ምንዛሬ ሙሉ መረጃ ለእናንተም የምናስዳምጣ ይሆናል። በቅድሚያ ለቃሎ ቲዩብ አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱን ሚጫኑ እንዲሁም እንዲሁም ቤተሰቢሁም አሁን ወደ ቪዲዎችም እንዲሁም አለፍን። በመጀመሪያም 100 የባህሬን ዲናር በብላክ ማርኬት 41840 ብር ከ16 ሳንቲም እንዲሁም የውጭ ምንዛሬም እየተመነዘረ ይገኛል። አንድ መቶ የጆርዳን ዲናር በብላክ ማርኬት ስም 22231 ብር ከ13 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 የኦማን ሪያል 100 የኦማን ሪያል 40925 ብር ከ11 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 የሳዑዲ ሪያል 100 የሳዑዲ ሪያል በብላክ ማርኬት ስም 4198 ብር ከ43 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 የዱባይ ድርሀም በብላክ ማርኬት ስም 4291 ብር ከ6 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። አንድ መቶ የኩዌት ዲናር በጣም ጨመረም። አንድ መቶ የኩዌት ዲናር ሀምሳ አንድ ሺም አራት መቶ አስራ አምስት ብር ከአርባ አራት ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል። አንድ መቶ ፓውንድ ስተርሊንግ በብላክ ማርኬትስም አንድ መቶ ፓውንድ ስተርሊንግ ሀያ ሺ ዘጠኝ መቶ ሰላሳ ብር ከሰባ ስምንት ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል። አንድ መቶ የአውስትራሊያ ዶላር በብላክ ማርኬት አስር ሺ 59 ብር ከ68 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 የካናዳ ዶላር በብላክ ማርኬት 100 የካናዳ ዶላር 11387 ብር ከ11 ሳንቲም በብላክ ማርኬት ስም እየተመነዘረ ይገኛል። 100 ሲስ ራንክ በብላክ ማርኬት 100 ሲስ ራንክ በብላክ ማርኬትም 19287 ብር ከ13 ሳንቲም በብላክ ማርኬትም እየተመነዘረ ይገኛል። 100 ዩሮ 100 ዩሮ በብላክ ማርኬት 17951 ብር ከ30 ሳንቲም በብላክ ማርኬትስም እየተመነዘረ ይገኛል። 100 ዩናይትድ ስቴትስ ዶላር በብላክ ማርኬት 15758 ብር ከ37 ሳንቲም በብላክ ማርኬትም እየተመነዘረ ይገኛል። ውድ አድማጮቻችንና ተመልካቾቻችን ለሰዓቱ የውጭ ምንዛሬ ሙሉ መረጃም ይህንን ይመስል ነበር። በሌላ ትኩስና ወቅታዊ ሰበር መረጃም እስከምንገናኝ ድረስ በያላችሁ በሰላም ቆይልን። ለቻናላችን አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱን የሚጫኑም እንዲሁም ቤተሰብ ይሁኑም።